ጋር ሰናይት ባንተ አብሬያችሁ ቆያለሁ። ቀዳሚ ወዳደረግነው ዜና እንለፍ። በምስራቅ ሸዋ ሀገረ ስብከት የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም መጋቢት አምስት ቀን የሚከበረውን የጻድቁን ዓመታዊ በዓል ምዕመናን በስፍራው ተገኝተው እንዲያከብሩ የገዳሙ አባቶች ጥሪ አቅርበዋል። መምህር ጌታቸው በቀለ የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በኢትዮጵያ ከሚገኙት ጥንታዊ ታሪካዊ ገዳማት አንዱ ነው። ገዳሙ በየዓመቱ መጋቢት አምስት ቀን የጻድቁን በዓለ ረፍት በታላቅ ድምቀት ያከብራል። በዘንድሮም ገዳማውያኑ እንደገለጹት ወደ ገዳሙ የሚያስኬደው መንገድ በመስተካከሉ፣ አካባቢውም ሰላሙ የተጠበቀ በመሆኑ ምዕመናን መጥተው እንዲያከብሩ ጥሪያቸውን አስተላልፈዋል። ገዳማችን በአሁኑ ሰዓት ከሞላ ጎደል ጥሩ ሰላም ያለው የሚባል ገዳም ነው። ሰዎችም እንግዶችም እየወጡ እየገቡ በሰላም ይኖሩበታል። ጸጥታው በጣም ደህና ነው። ምንም የሚያሰጋ ነገር ስለሌለው ችግርም ስለሌለው ክብረ በዓሉ ለማክበር ያው ገዳሙም ዝግጅት አድርጓል። ህዝቡን ለመቀበል ገዳሙ ቅድመ ዝግጅት አድርጎ ጨርሰዋል ማለት ነው። እንግዲህ መጋቢት አምስት የሚከበረው የአባታችን ክብረ በዓል የአባታችን የእረፍታቸው በዓል ነው። አባታችን ገብረ መንፈስ ቅዱስ ለብዙ ዓመታት የተጋደሉበት ዝቋላ ገዳም መቶ አመት በባህር ውስጥ ተዘቅዘቀ የጸለዩበት ገዳም ነው። ያንን ገዳም ህዝበ ክርስቲያኑ እየመጣ እንዲጎበኙ የቃል ኪዳኑ ተካፋይ እንዲሆኑም እናስባለን፣ ጥሪ እናደርጋለን። ከዚህ በፊት የነበረው ችግርና አንዳንድ መከራዎች አልፈዋል። አሁን ምንም ስጋት ስለሌለው ህዝበ ክርስቲያኑ ያለምንም ጥርጥር ያለምንም ስጋት መጥቶ እንዲሳለም ጥሪ እናቀርባለን። እንግዲህ ያው በዓሉ መጋቢት አምስት ለሚከበረው በዓል በቅድሚያ ያው አካባቢው ሰላም እንዲሆን ወደ መንግስት አካላት ሄዶ በመነጋገር ሰላሙ እንዲጠነክር በማድረግ ላይ ነው። ከዛም በመቀጠል ደግሞ ያው መንገዱን አስጠርጎ ወደ ዳገቱ ከፍ ከፍ ያሉ መኪናዎች ገዳሙ ድረስ እንዲሄዱና ገዳሙን እንዲያዩ በማድረግ እና በበለጠ ጸጥታውን ሰላሙን በስተን እያስተካከለ ነው ያለው። ያው መጋቢት አምስት እንግዲህ አባታችን አሁነ ገሮስ ቅዱስ የረፍታቸው መታሰቢያ በዓል ነው። በዛ መሰረት ነው እየተቅም የሚከበረው ና ይህ መናንያው የጻድቁ የአባታችን አሁነ ገሮስ ቅዱስን የረፍታቸውን በዓል መጥተው ቃል ኪዳኑን እንዲቀበሉ፣ በረከቱን እንዲያገኙ፣ በገዳሙ ያሉት አባቶችን መነኮሳትንም እንዲጎበኙ፣ የቃል ኪዳኑም ተሳታፊ እንዲሆኑ ነው የምንመኘው። ገዳማውያኑ ከዚህ በፊት በገዳሙ ላይ በተፈጠረው ችግር የተነሳ በሀገር ቤትም ሆነ በውጭ የሚኖሩ ምእመናን ለመናንያኑ ባደረጉት ድጋፍ ምስጋናቸውን ገልጸው በአሁኑ ወቅትም ገዳሙ በዓሉን በታላቅ ድምቀት ለማክበር እንግዶችንም ለመቀበል ከፍተኛ ዝግጅት እያደረገ ይገኛል። ምእመናንም መጥተው በዓሉን እንዲያከብሩ፣ ቦታው እንዲጎበኙ፣ የጻድቁ ቃል ኪዳን ተሳታፊ እንዲሆኑ ገዳማውያኑ ጥሪያቸውን አስተላልፈዋል። ህዝበ ክርስቲያኖች ለዚህ ገዳም ብዙ አስተዋጽኦ አድርገውልናል ከአሁን በፊትም ማለት ነው እና በዚህም አጋጣሚ እግዚአብሔር አምላክ ፈቃዱ ሆኖ ለዚህ ገዳም በተቻለ በተቻለ መጠን እርዳታ ያደረጉትንም ያሰቡትንም ጭምር እናመሰግናለን። ገዳሙ ያመሰግናል። አባታችን ገብረ መንስዶስ በቦታቸው ላይ ያለውን ችግር ህዝበ ክርስቲያኑ ለዚህ ለገዳሙ ያደረገው አስተዋጽኦ ምን ጊዜ የማይረሳ ነው፣ በህሊናችን ተቀርጾ የሚኖር ነውና አሁንም ደግሞ ህዝበ ክርስቲያኑ እዛ ቦታ ላይ መጥቶ በዓሉ ሲያከብር ለመናንያኑ ትልቅ የህሊና ድጋፍ ነው። አለን ማለት ከጎናችን መቆም ነው እና መጣችሁ፣ በዓሉ እንድታከብሩ ቦታውንም እንድትጎበኙ የአባታችንም የክብረ በዓላቸው ቦታ መታሰቢያቸውን የቃል ኪዳን ተካፋይ እንድትሆኑ ጥሪ እናቀርባለን። በሀገር ውስጥም ያሉ በውጭም ሀገር ያሉ ህዝበ ክርስቲያኖችን በሙሉ እግዚአብሔር አምላክ ይጠብቅልን። ባለፈው አመት የነበረውን መከራና ስቃይ የአባቶችን ሞት በተመለከተ ብዙ ድጋፍ ያደረገው ህዝበ ክርስቲያኖችም አሉ። የሚዲያ አካላትንም በዚህ አጋጣሚ ዚያላ መላክ እናመሰግናለን እና መልእክታችን ይሄ ነው። ጥሪው እንድታከብሩ እናሳስባለን ማለት ነው። እንግዲህ ይሄ አደጋው ከደረሰ ጀምሮ ብዙ ምእመናን ለገዳሙ እየረዱ ነው። ገዳሙ እንዳውም በብዙ ነገር ተቸግሮ ነበረ፣ በኢኮኖሚም ተቸግሮ ነበር፣ በድመድናገጡም ተቸግሮ ነበር ግን ሚመናናቸው አይዟችሁ በርቱ ጽኑ በማለት ካላቸው ዛሬ ችግር በሆነበት ወቅት ሁሉ ነገር ለራሱ አስቸጋሪ በሆነበት ከዛ እየቀነሱ እየረዱን በእህልም፣ በገንዘብም፣ በማቴሪያልም እየረዱን እስካሁን ቆይተዋል። በተለይ በውጭ ዓለም ያሉ በሰው ሀገር በተንገላቱበት ሀብት ንብረት እለት ከሚያፈሯት እለት እለት እየሰጡን እስካሁን ድረስ አሁን በዚህ ዓመት የቀለ መሸመቻ ትንሽ ቸግሮን ነበረ ያው አሁን ከውጭ ዓለም በማሳሰባችን ቀለባችንም እንድንረዳ አድርገውልናል። ከእለቱም ከችግሩም ጊዜ ጀምሮ የተለያየ የህልም እርዳታ ያደረጉልን በሀገር ውስጥም ብዙ ሚዲያዎችም የተለያዩ የረዱ ሰዎች አሉና እንግዲህ ያው በጻድቁ ስም እናመሰግናለን። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ባሉበት ቦታ ይጠብቁልን፣ በረከታቸው አይለይን። የአበው የመነኮሳት በረከት ይጠብቅልን የምንለው በሀገር ውስጥ ያሉ ምእመናን ህዝበ ክርስቲያን መንገዱ አስተማማኝ ስለሆነ ምንም ችግር ስለሌለው የጻድቁን በረከት እንድትካፈሉ በጻድቁ ስም እንጠይቃለን። በምዕራብ ሸዋ ሀገረ ስብከት በጊንጪ ደብረ ቡሩክ ደብረ አእላፍ ቅዱስ ሚካኤል ቤተ ክርስቲያን ለሶስት ተከታታይ ቀናት ሲካሄድ የነበረው መንፈሳዊ ጉባኤ በብፁ አቡነ ገብርኤል ቃለ ምዕዳንና ቡራኬ ተጠናቀቀ። መምህር የኔና ታፈሰ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በምዕራብ ሸዋ ሀገረ ስብከት የአብይ ጾም ሶስተኛ ሳምንት ምኩራብ በማሰብ ለአካባቢ ምእመናን የሶስት ተከታታይ ቀናት ከየካቲት 8 እስከ 30 ሰፊ የወንጌል ትምህርት በመዘርጋት መምህራንና ዘማሪያን በመጋበዝ ፕሮግራሙ በሰፊ የተካሄደ እና የወረዳው ቤተ ክህነት ኃላፊ ሊቀ ብርሃናት ቀሲስ ዳዊት ስዩም፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት ዘማሪያን፣ ከቅርብና ከሩቅ ብዙ ምዕመናን የተሳተፉበት ጉባኤ ተካሄደ። በዚህም ጉባኤ አብይ ጾም ሶስተኛ ሳምንት ምኩራብ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ የገባበት ያስተማረበትን ዕለት በማሰብ ብጹሕ አባታችን አቡነ ገብርኤል የምዕራብ ሸዋ አገረ ስብከት ጳጳስ፣ የቅዱስ ሲኖዶስ አባል በመገኘት ቤት እንዴት ያማረ ነው መዝሙር 83 አንድ መነሻ በማድረግ ትምህርት ወንጌል፣ ቃለ ምዕዳን ሰጥተዋል። በዚህም ፕሮግራም ላይ በግንጪ ደብረ ብሩክ ደብረ አይላፍ ቅዱስ ሚካኤል ቤተ ክርስቲያን እየተገነባ ያለውን ከተጀመረ ሶስተኛ ዓመቱ ቢሆንም ግንባታው ግን እጅግ በሚገርም ሁኔታ ሥራው እየተፋጠነ ያለ በመሆኑ ይህ እያስደሰታቸው ያሉትን የእግዚአብሔር ልጆች ከአዲስ አበባ እስከ ጉደር ጥሪ በማቅረብ የቤተ ክርስቲያን ጥሪ ነው በማለት ጥሪያቸውን አክብረው በመገኘት ከፍተኛ ርብርብ በማድረግ የቤተ ክርስቲያን ልጅነታቸውን በአገር ውስጥና በአገር ውጭ የሚገኙ በተግባር የገለጹበት ገቢ የተሰበሰበበት፣ ምዕመናንም ትምህርተ ወንጌል የተማሩበት ጉባኤ ነበረ። በዚህም በቦታው የተገኙት መላከ ብስራት መምህር አብርሃም ዲበኩሉ ሐሳባቸውን ገልጸዋል። በግንጪ ከተማ ላይ ደብር ብሩክ ደብረ አሌላፍ ቅዱስ ሚካኤል ቤተ ክርስቲያን አዲስ የሚሰራውን ህንፃ የገቢ ማሰባሰቢያውን መርሃ ግብር ምክንያት በማድረግ ከአዲስ አበባ ተጉዘን እዚህ ተገኝተናል። እንግዲህ የግንጪ ከተማ የቅዱስ ሚካኤል ቤተ ክርስቲያን ለብዙ ዓመታት በመቃኞ የኖረ ሲሆን በአሁኑ ሰዓት ግን አዲሱ ህንፃ ቤተክርስቲያን እየተሰራ ይገኛል። የሁለት ቀን ጉባኤ ነው የተዘጋጀው። በ29ና በ30 በእነዚህ ቀናት ብዙ በርካታ አገልጋዮች መጥተው አገልግለዋል። እኛም ዛሬ በተራችን መጥተን አገልግለናል። ሰፊ ገቢም ተገኝቶበታል። የቤተ ክርስቲያኑ ስራ እንግዲህ በአጭር ጊዜ እንዲጠናቀቅ የሁላችሁም ምዕመናን እርዳታ ስለሚያስፈልግ ይህንን አውቃችሁና አስባችሁ በያላችሁበት የእርዳታ እጃችሁን ልዘረጉልን በልል እግዚአብሔር ስም በቅዱስ ሚካኤል አማላጅነት እንጠይቃችኋለን። በስተ መጨረሻም የደብሮ አስተዳዳሪ መላክ ብርሃን ቆሞስ አባ ወልደ ገብሬ በቀለ የጉባኤውን ይዘትና አሁንም የምዕመናን እገዛ እንደሚያስፈልግ ተናግረዋል። እንደሚታወቀው የግንጭ ደብረ ብሮክ ደብረ አይላፍ ህንፃ ቤተክርስቲያን ግንባታ ከተጀመረ ሶስተኛ ዓመት ያስቆጥራል አስቆጥሮ ነው ያለ። ይህንን ህንጻ ቤተ ቤተክርስቲያን እግዚአብሔር አምላክ ፈቅዶ በዚህ ባዘጋጀነው መርሃ ግብር ላይ የተለያዩ ከጉደራ አንስቶ እስከ አዲስ አበባ ጥሪ የተደረገላቸው እንግዶቻችን መጥተው የበኩላቸውን እገዛ አድርጎ ይህ ቤተክርስቲያን በአስቸኳይ እንዲጠናቀቅና ክርስቲያኖች በአጠቃላይ የሳቱት በንስሐ ራሳቸውን ጠብቀው ወደ እግዚአብሔር መንግስት የሚዘጋጁበት፣ እንደገና ደግሞ ሰው ዳግመኛ ካልተወለደ እግዚአብሔር መንግስት ስለማይወርስ ዳግመኛ የሚወለዱበትን ከአብራከ መንፈስ ቅዱስ የሚወለዱበትን ቤተክርስቲያን ሰርቶ ለማጠናቀቅ ህዝቡ ለእውነቱ ከሆነ ያሳየው ስጦታ በጣም የላቀ ስለነበረ እንደዚሁም ደግሞ በዚች ዓለም ላይ ሰው ሲኖር ደግሞ አፈር ነውና ወደ አፈር ይመለሳል። ስለዚህ እንግዲህ ስጋቸው በክብር ወደ መቃብር እንዲሄድ ቤተክርስቲያን ትሸኛለች። ይህንን መንፈሳዊ ጸጋ፣ መንፈሳዊ ስራ ለመስራት ታላቅ ስራ ያስፈልጋል። በጎ ነገር ለመስራት የሚያስጨንቃቸው ሕግ የለም ተብሎ እንደተጻፈ ምእመናን፣ ለእውነቱ ከሆነ ለእግዚአብሔር አምላክ ለእናንተ የሚጠበቅባቸውን መንፈሳዊ ልጅነታቸውን ቤተ ክርስቲያን በምታዘው ቅዱስ ሲኖዶሱ ባወጣ መመሪያ መሰረት ቅዱስ ቤተ ክርስቲያናቸውን እንድጠብቁ ራሳቸውንም እንድጠብቁ በእግዚአብሔር ስም እናሳስባለን። እግዚአብሔር አገራችንን ይባርክ። አነስተኛ ቁጥር ባላቸው በሶሪያ ክርስቲያኖች ላይ ያነጣጠረ ጥቃት መካሄዱን ተከትሎ የቤተ ክርስቲያን መሪዎች ድርጊቱን አወገዙ። ሙሉቀን ሐሰን በሶሪያ ክርስቲያኖችና አነስተኛ ቁጥር ባላቸው ምእመናን ላይ ያነጣጠረ ጭፍጨፋ መካሄዱን ተከትሎ የቤተ ክርስቲያን መሪዎች ድርጊቱን አወገዙ። መቀመጫውን ብሪታንያ ያደረገው የሶሪያ የሰብአዊ መብት ተቆርቋሪ ቡድን 532 ሰላማዊ ሰዎች ላይ በሶሪያ የባህር ዳር ዳርቻና በላቲኪያ ተራሮች በጸጥታ ኃይሎችና በተባባሪ ቡድኖች መገደላቸው ተገልጿል። ይህንን ተከትሎ መንበራቸውን በሶሪያ ያደረጉ የግሪክ ኦርቶዶክስ የሱሪያ ኦርቶዶክስ አንጾኪያና የመልኪ ግሪክ ካቶሊክ አብያተ ክርስቲያናት አባቶች በጋራ ባወጡት መግለጫ ከቅርብ ቀናት ወዲህ ሶሪያ አደገኛ የሆነ ብጥብት ጭካኔና ግድያ እየተባባሰ መምጣቱን ተከትሎ ሴቶችና ሕፃናትን ጨምሮ በንጹሐን ዜጎች ላይ ጥቃት እየደረሰ ነው ሲሉ በጋራ መግለጫቸው ላይ ገልጸዋል። በሜዲትራኒያን የባህር ዳርቻ ላይ የተፈጸመው ግድያ አናሳ ቁጥር ባላቸው የሃይማኖት ተከታዮች ላይ መፈጸሙ የተገለጸ ሲሆን በስፍራ ስፍራው ቀደም ሲል በሀገሪቱ አዲስ የጸጥታ ኃይሎችና ከስልጣን የተወገዱ ፕሬዝዳንት የበሽር አላሳድ ታማኝ ታጣቂዎች መካከል ጦርነት መደረጉ ተነግሯል። እንደ ኢሮፕያን አቆጣጠር በ2011 በተቀሰቀሰው የእርስ በራስ ጦርነት አብዛኛው የሶሪያ ክርስቲያኖች ቢሰደዱም በሰሞኑ ሁከት በከፍተኛ የተጎዳችው የላታቂያ ከተማ ትንሽ ክርስቲያን ማህበረሰብ መኖሪያ መሆኗም ተገልጿል። የክርስቲያኖች አብያተ ክርስቲያናት የዜጎች ሰላም የሚያደፈርስ ማንኛውንም ድርጊት አጥብቃ ያወገዘች በንጹሐን ዜጎች ላይ የሚደርሰውን እልቂት በማውገዝና እነዚህ አሰቃቂ ድርጊቶች ሁሉንም ሰብአዊና ሞራላዊ እሴቶቻችንን የሚቃወም ድርጊቶች በአስቸኳይ እንዲቆሙልን ሲሉ መጠየቃቸውን መግለጫው አክሏል። አብያተ ክርስቲያናቱ በሶሪያ ሕዝብ መካከል ብሔራዊ እርቅን ለማምጣት የሚያስችሉ ሁኔታዎች በፍጥነት እንዲፈጠሩላቸውም ጥሪ አቅርበዋል። ከበቀልና ከመገለል የጸዳ በ እኩል ዜግነትና እውነተኛ አጋርነት ላይ የተመሰረተ ማህበረሰብን መስራት ወደሚበልጥበት ሀገር መሸጋገር ያስፈልጋል ሲልም መግለጫው አክሏል። አዳዲስ የሶሪያ ታጣቂ ባለስልጣናት የአናሳ ሃይማኖቶችን መብት የመጠበቅ ሁሉን አቀፍ ሽግግር ለማድረግ ደጋግመው ቃል ቢገቡም ክርስቲያኖችን ከጭፍጨፋ ሊታደጋቸው የሚችል ባለመገኘቱ በሶሪያ ምድር ክርስቲያናዊነት እንደ ኃጢአት ተቆጥሮ ዛሬም በርካቶች እየታረዱ መሆኑን ዘገባው ይጠቁማል። መረጃውን ያገኘ ነው ከቢቢሲና ከሶሪያ ኦርቶዶክስ ቤተ ክርስቲያን ድረገጽ ነው። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን መርሃ ግብራት ጋር መልካም ቆይታ እንዲሆንላችሁ እንመኛለን። ሰላም።